ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሮብ ረፋድ ይመጥናቸዋል ያልኳቸውን ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቶንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ሰሞኑን ዘጠነኛ ቀንን ያስቆጠረው የኢትዮጵያ የጤና ባለሙያዎች አድማ ዛሬም ቀጥሏል። በመደራደር ላይ ያለው የጤና ቡድን ድርድሩ እንዳልተሳካ የተገለጸበትና አድማው መቀጠል አለበትም ተብሏል። በርካታ ሐኪም ቤት ወይም ሆስፒታሎች እንደተለመደው ዝግ ነው ተብሏል። መንግስት ያስቀመጠው ተወካዮች ኃይሎች እንግዲህ የመከፋፈልን ስራ እየሰሩ እንደሚገኙ ነው የተገለጸው። በየሐኪም ቤቱ የደህንነት ሰዎች በየሆስፒታሉ ተቀምጠው ሐኪሞችን እያስፈራሩ እንደሚገኙ ተገልጿል። ሐኪሞችን አገዛዙ ክትትል እያደረገባቸው በተጠናከረ ሁኔታ ለማስፈራራት እና ለማሰር እየሞከረ እንደሚገኝ ነው የተገለጸው። አገዛዙ ጥያቄዎቻቸውን እንደመመለስ ፋንታ አድማውን የሚበትንበትን መንገድ ነው እየፈለገ ያለው ተብሏል። መምራኖች አድማውን እንዳይቀላቀሉ የትራንስፖርት አበል ይጨምርላቸዋል፣ ለሚቀጥለው አመት ደሞዝ እንጨምርላቸዋለን፣ የቤት መስሪያ ቦታም እንሰጣቸዋለን የሚሉ መደለያዎች ቅስቀሳ እያደረጉ እንደሚገኙ ተገልጿል። እንግዲህ ሰሞኑን በከፍተኛ ሁኔታ የኢትዮጵያ መምራኖችም ይሄንን አድማ ይቀላቀላሉ ተብሎ ተፈርቶ ነበር። የኢትዮጵያ መምራኖቹ ወደዚህ አድማ ውስጥ እንዳይገቡ አሁን ብልጽግና በካድሬዎች ከፍተኛ ስራ እየሰራ ይገኛል። የኢትዮጵያ መምራኖች የተማሩ ናቸው፣ ዕውቀት አላቸው። እነሱም ሰዎችን ማታለል አይችሉም፣ ሰዎችም እነሱን ማታለል አይችሉም። ዛሬ ያልኖረ ሰው ለሚመጣው አመት እንዴት ሊኖር እንደሚችል ባይታወቅም ለሚመጣው አመት ደሞዝ እንጨምርላቸዋለን ብልጽግናው ራሱ ለሚመጣ ዓመት መኖሩን በምን እርግጠኛ ሆኖ ነው የሚሉት ደግሞ በርካቶች አነጋጋሪ ንግግር እየተናገሩ ያሉበት ሁኔታ ነው ያለው። እውነት ነው ሰው ዛሬ ስኖር ነው ነገን የሚያስቡ። ዛሬ ችግር ውስጥ ነን፣ ተርበናል። የምናገኘው ገንዘብ ልብስ ለመቀየር፣ ቤት ክራይ ለመክፈል፣ ቤተሰብን ለማስተዳደር በቂ አይደለም እያሉ ችግራቸውን እየተናገሩ ባሉበት ሰዓት ለሚመጣው ዓመት ደሞዝ እንጨምርላቸዋል እያሉ እንዲህ አይነት ማታለልና መሸምገል ውስጥ ነው ያለው ስርዓቱ፣ ስሉ በርካቶች ሀሳባቸውን ሰጥቷል። ጤና ባለሙያዎች ትግሉ ይቀጥላል እያሉ ይገኛሉ። በሌላ መረጃ በአማራ ክልል በተለያዩ ቦታዎች ላይ የድንገተኛ ጥቃቶች የፊት ለፊት ውጊያ፣ እንዲሁም ሰርጎ በመግባት ከተማን አጥቅቶ መውጣትና የካምፕ ጥቃቶች ተጠናክሮ የቀጠሉበት ሁኔታ ነው ያለው። በተለይ በአማራ ክልል በጎንደር በጎጃም ቀጠና ሰሞኑን መጠነ ሰፊ ውጊያዎች እየተደረጉ ይገኛሉ። በተለይ አገዛዙ ከነመካናይዝድ አራት ክፍለ ጦሮችን ያሰለፈበት የምዕራብ ጎንደር ቋራ ቀጠና በሙር በደለጎና ጠንከር ያለ ውጊያዎች ተደርጓል። የፋኖ ኃይሎች ሐምሳ መከላከያን ሞት ሲያስመዘግቡ አፈክፍጓል ነው የተባለው። በተመሳሳይ በሻውራ በአሰሳ ላይ ያሉት በአሰሳ ላይ እያሉ የተመቱት በርካታ እንደሆኑ ተገልጿል በተመሳሳይ ማህደር ማርያም አንበሳሜ ልጫ አካባቢም ፋኖ ድንገተኛ ጥቃቶችን ፈጽሟል ወደ አንበሳሜ መግባታቸውን ነው የተሰማው በፍኖተ ሰላም ዝንብል ቀበሌ ላይም አስራ ሁለት መከላከያ ከተመታ በኋላ ነው እንግዲህ ወደ ፍኖተ ሰላም ያፈገፈጉ ተብሏል እንግዲህ ጎጃም የተለያዩ አካባቢዎች ላይ ጎንደር የተለያዩ አካባቢዎች ላይ አዳዲስ ውጊያዎች ናቸው እየተፈጸሙ የሚገኙ። በተመሳሳይ ውህደት የምትባለው ከተማ የፋኖ ኃይሎች ከበው የአገዛዙን ጦር መትተውታል። በተመሳሳይ በኦሮሚያ ክልልም ውጊያ የቀጠለበት ሁኔታ ያለ የኦሮሞ ነጻነት ግንባር እንግዲህ የኦሮሞ ነጻ ሰራዊት ኦኔግ በጣም በሚገርም ሁኔታ አዲስ አበባ በቅርብ ርቀት ከፍተኛ ውጊያዎች እያደረጉ እንደሚገኙ ከኦሮሚያ ክልል የሚወጡ መረጃዎች ያመላክታሉ። በኦሮሚያ ክልል በወረ ጃርሶ ወረዳ የተፈጸመው ድንገተኛ ጥቃት የብልጽግናን አመራሮችን ጨምሮ ጥቃት ደርሶባቸዋል። ጥቃቱ የፈጸመው የኦሮሞ ነጻ ሰራዊት ኦነግ ነው ተብሏል። በኦሮሚያ ክልል ከዚህ በፊትም እንግዲህ ባለስልጣናት ላይ በብዛት ከፍተኛ ጥቃት ደርሶባቸዋል። በሰሜን ሸዋ ኦሮሚያ ክልል ኢትዮጵያን እንግዲህ በሺፍት ነው እያስተዳደሩ የሚገኙ በአሁኑ ሰዓት ኦነግ ሌሊት ሌሊት ቀጠናዎችን ይቆጣጠራል፣ ቀን ቀን ደግሞ የፌዴራል መንግስት ይቆጣጠራል። እንግዲህ እንደዚህ አይነቱ ክስተት የተከሰተው አዲስ አበባን በቅርብ ርቀት እንደሆነ ነው መረጃዎች የሚያመላክቱ። አድማጮቻችን፣ ተመልካቾቻችን ሌላው ወደ ትግራይና ወደ ኤርትራ አካባቢ የሚወስደን መረጃ ነው የምወስዳችሁ። በኤርትራና በትግራይ ክልል ድንበር አካባቢ ያለውን የድንበር ድባብ ቢቢሲ መረጃ ደርሶኛል ብሏል። መረጃውን ከአካባቢ ባለስልጣናት ነው ያገኘሁት፣ ያለው ቢቢሲ የኤርትራ ወታደሮች ቀደም ሲል ከአድግራት ወደ ዛላንበሳ አስቀምጠው የነበረውን አንድ ኬላ ማንሳታቸውን ስሙን መጥቀስ ያልፈለገው አንድ የትግራይ ነዋሪ ነግሮኛል ይላል ቢቢሲ። ከሰሞኑ የኤርትራ ሰራዊት ተቆጣጥረው የነበረውን የትግራይ መሬትን ለቆ ወጥቷል ተብለው መረጃዎች ተሰራጅተው ነበር። ነገር ግን ቢቢሲ አረጋግጫለው። ድንበሩ ክፍት ነው፣ የኤርትራ ሰራዊት ለቀው አልወጣም። በዛላምበሳ፣ በሽራሮ፣ በራማ፣ በባዱሜ የኤርትራ ሰራዊት እንዳለቀቀ ገልጿል። ነገር ግን ይላል ቢቢሲ በዛላምበሳ የሚገኘው አንድ የኤርትራ ሰራዊት ኬላ ግንቦት 12 2017 ተነስቷል ይላል። ከጦርነት በኋላ ነው ይህ ኬላ እየተቋቋመው ይላል ፍተሻም በኤርትራ ሰራዊት ነበር ሲፈተሽ የነበረው ይላል ቢቢሲ በዘገባው ዛል አንበሳ አዲ አሰርተ፣ እሮብ፣ አዲስ አለም የኤርትራ ወታደሮች አሉበት ብሏል። ቢቢሲ ከዛል አንበሳ ሀያ ኪሎ ሜትር ላይ ፋጊ ከተማ ፋጺ ፋጺ ከተማ ከ2015 ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ መቆጣጠሪያ ነች ይላል። አንድ የሽራሮ አካባቢ ለቢቢሲ ሲናገሩ ሀዲሽ ደምቦ ጉዳም አዲስ ጸር ባዱሜ በኤርትራ ሰራዊት እጅ ናቸው ብሏል ነዋሪው። ማህበራዊ ሚዲያ በማህበራዊ ሚዲያ የሚሰራጨው ውሸት ነው ተብሏል። የኢትዮጵያ ጦር በድንበር ወፍ የለም ይላል ቢቢሲ። ከቅርብ ጊዜ ወዲህ የህዝቡ የህዝብ ለህዝብ ግንኙነትም በመጠኑ ተጀምሯል እየተባለ ይገኛል። የጋራ የሆነውን ወንዝ ከኤርትራ የሚመጣው ወንዝ አለ። ይሄንን ወንዝ የኤርትራ ከብቶችም እሱን ይጠጣሉ፣ የትግራይ ከብቶችም ይጠጣሉ። ምናልባት ከብቶቹ ወደ ኤርትራ የሚሻገሩ ከሆነ በአካባቢው በተቋቋመው ኮሚቴ ይመለሳል ነው የሚለው። የኤርትራ ከብቶችም ወደ ትግራይ የሚሻገሩ ከሆነ አሁንም በአካባቢው የተቋቋመው ኮሚቴ አለ። ማንም የማንንም ከብት አይወስድም። ሰውም በነፃነት ወደ ወንዝ ወርዶ የሚፈልገውን ነገር አድርጎ ከብቶቹን ውሃ ጠጥቶ እየተመለሰ በነፃነት እንቅስቃሴ እየተደረገ እንደሚገኝ ቢቢሲ በትክክል አረጋግጫለሁ ይላል። ከአመታት በፊት እንግዲህ ዓለምን አስጨንቆ የነበረው የበርካቶችን ህይወት የነጠቀው ኮቪድ-19 በቻይና ግዛት በድጋሜ መገኘቱ እየተሰማ ነው። ከስድስት ዓመት በፊት እንግዲህ በቻይና ዋን ግዛት የተነሳው ኮቪድ-19 አሁንም ታማሚ መገኘቱ ተገልጿል። በህመም የተያዙ ፊሮች መኖራቸውንም የተሰማው እንደ ከዚህ በፊቱ እንደ ወረርሽኝ የሚተላለፍ ሳይሆን አብዛኛው ታማሚዎች የራስ ምታት እና የጉሮሮ ድርቀት ይታያል። እንደ ከዚህ በፊቱ የማሽተት ችግር አይደለም ነው የሚባሉ አድማጮቻችን ተመልካቾቻችን፣ ይሄ ነገር እንግዲህ ጸሎት ነው የሚያስፈልገው፣ የፈጣሪ ቁጣ ነው። በዚህ በሽታ እንግዲህ የሰው ህይወቱ ብቻ ማለቅ ሳይሆን የሰው ልጅ ኑሮ የተመሰቃቀለበት ሁኔታ ነው ያለው። በጣም ይገርማቸዋል። በዛን ጊዜ የተበላሹ በርካታ ስራዎች እስከዛሬ ያልተስተካከሉ፣ በእኔ ደረጃ ራሱ በጣም በሚገርም ሁኔታ እኔ በጣም ነው ይገርም። የዓለምን የስራ እንቅስቃሴ ያዛባ ከፍተኛ የሆነ በሽታ የዓለም ህዝብ ተስፋ የቆረጠበት በሽታ። ስለዚህ ሁሉም ድዋ ያስፈልጋል። አድማጮቻችን ተመልካቾቻችን ከወደ ቻይና መቼም የማይሰማ ነገር የለም። መረጃዎች እየወጡ ይገኛሉ። በሌላ መረጃ አድማጮቻችን ተመልካቾቻችን እስራኤል በጋዛ ባደረሰችው የአየር ድብደባ በትምህርት ቤት ውስጥ ተጠልሎ የነበሩት ሐምሳ አራት ሰው መገደሉ ተሰምቷል። ከጋዛ የወጣው መረጃ እንደሚያመላክተው ሁለት መጠለያ ውስጥ የነበሩ ህፃናትን ጨምሮ በርካታ ሬሳ ተቃጥሏልም ተብሏል። የእስራኤል መከላከያ ሚኒስትር ምሽቱን ባወጣው መግለጫ ንጹሐንን አልነካውኝም በሐማስ ላይ ነው እርምጃ የወሰድኩትም ስል አስተባብሏል። ከሞቱት ውስጥ አብዛኛዎቹ ህፃናት ናቸው ተብሏል። በሌላ የጋዛ ግንባርም 19 ሰው መገደላቸው ተሰምቷል። 48 ሰዓት ውስጥ ሁለት መቶ ኢላማዎችን እስራኤል መደብደቧን የመረጃ ምንጮች መረጃን አውጥቷል። አድማጮቻችን ተመልካቾቻችን እንግዲህ እዚህ ጋዛ እና እስራኤል አካባቢ አንዳንድ ጊዜ ወደ ሰላም ሊመጡ ነው እየተባለ መልካም መረጃዎች ይወጣሉ፣ መልካም ዜናዎች ይሰማሉ። አንዳንድ ጊዜዎች ደግሞ አስደንጋጭና በርካቶች ህይወት የተቀጠፉበት መረጃዎች ናቸው እየተሰራጩ የሚገኙ በዓለማችን እንግዲህ በጣም አስከፊና አሳዛኝ የሆነው ጦርነት። እኛ መንደርም እንግዲህ እንደምታውቁት ሰላም የጠፋበትና ሰዎች ወጥተው መግባት ያቃቱበት ሁኔታ ላይ እንገኛለን። በዛ ላይም የኑሮ ውድነት ህዝባችንን በግል እያነጋገረው እንደሚገኝና እያንዳንዱ ዜጋ በማንገድ ላይ ብቻውን ሲሄድ ብቻውን እያወራ እንደሚንቀሳቀስ የተረዳንበት ሁኔታ ነው ያለው። አገዛዙ ደንታ የለውም። የራሱን ወንበር ለማስጠበቅ ከአውሮፓ እስከ አፍሪካ እየዞረ መሳሪያዎችን መለመንና ገንዘብ ልመና ላይ ነው የተጠመዱት። የኢትዮጵያ ህዝብ እንግዲህ ከዚህ በፊትም ብለናል እኛ በስኳር ይሁን በዘይት ይሁን ማደንዘዣ ተሰጥቶታል። ይሄ ህዝብ ተስማምቶታል። እንደ አንዳንድ ጥሩ ምግብ ተስማምቶት ችግሩ እያገሳው እንደሚገኝ ነው የተገለጸው። ምናልባት የጤና ባለሙያዎች በግልጽ አደባባይ ወጥቶ ችግራቸውን፣ የኑሮ ውድነቱን፣ የሰውን ህይወት እያኖሩ የራሳቸውን ህይወት ማኖር እንዳቃታቸው በግልጽ በመፈክር መፈክሮቹን እየጻፉ ሀሳባቸውን እየገለጹ ይገኛሉ። በጨዋነት ደንብ ምንም አይነት ድንጋይ ሳይወረውሩ መኪና ሳይሰብሩ መንገድ ሳይዘጉ ዲስፕሊን ባለበት ወርቃማ በሆነ ሁኔታ ድምፃቸውን እያሰሙ ይገኛሉ። ከነዚህ ከጤና ባለሙያዎች ጎን መሰለፍ ማህበረሰቡን እንዴት እንዳቃተው ችግሩ ምን እንደሆነ ባይገባንም ይሄ የጤና ባለሙያዎች ጥያቄ መልስ አግኝቶ የሚመለስ ከሆነ ኢትዮጵያ ውስጥ ለሚነሱ ጥያቄዎች ሁሉ መልስ እንደሚያገኙ መታወቅ አለበት። የጤና ባለሙያዎች ጥያቄ ተዳፍኖ በእስርና በማስፈራራት የሚበጠን ከሆነ ኢትዮጵያ ውስጥ አምባገነን መንግስት ተፈጥሮ ይቀጥላል ይቀጥላል። የህዝብ ጥያቄ ኢትዮጵያ ውስጥ አይመለስም ማለት ነው። ይህንን ነው ግምት ውስጥ ማስገባት ያለብን። ስለዚህ ያለው አማራጭ ምንድን ነው? በተቻለ መጠን ከጤና ባለሙያ ጎን ተሰልፈን ድምፅ በመሆን የጤና ባለሙያ ጥያቄዎች እንዲመለሱ ማድረግ ነው ዋናው መፍትሄ። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆንላቸውም እመኛለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም እንድትከታተሉ በአክብሮት ጠይቃለሁ። መልካም ውሎ